በኢትዮጵያ ወንጌላዊት ቤተ ክርስቲያን በመካነ ኢየሱስ አምስት ኪሎ ማህበረ ምእመናን የኢየሱስ ክርስቶስ የስቅለት መታሰቢያ መርሃ ግብር እየተከናወነ ይገኛል። በዚሁ ፕሮግራም ላይ የቤተ ክርስቲያኑ አገልጋዮች እንዲሁም ማህበረ ምእመናን የተገኙ ሲሆን አማኞች ዝቅ ማለት እንዲሁም ደግሞ ፍቅርን ከኢየሱስ ክርስቶስ መማር እንዳለባቸው ተገልጿል። በዚያ የሚገኘው ባልደረባችን እድሉ ፈቀደ ደግሞ ምልከታውን አካቶ ተጨማሪ መረጃ ሊያጋራን በቀጥታ መስመራችን ላይ ተገኝቷል። እድሉ እንዴት ቆይተሃል? በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ 5 ኪሎ ማህበረ ምእመናን የኢየሱስ ክርስቶስ የስቅለት መታሰቢያ በምን መልኩ እየተከናወነ ይገኛል? አመሰግናለሁ መታሰቢያ በድጋሜ እንግዲህ በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተ ክርስቲያን በአምስት ኪሎ ቅጥር ግቢ እንገኛለን። በዚህ ስፍራ እንግዲህ የኢየሱስ ክርስቶስ ስቅለትን በዓልን አስመልክተው የተለያዩ መርሃ ግብሮች ተከናውኗል ማለት ነው። በዚህ መርሃ ግብር ቃለ እግዚአብሔር፣ የጸሎት እንደዚሁም የመዝሙር መርሃ ግብሮች ነበሩ። በዚህ ስፍራ የቤተ ክርስቲያኒቱን ምእመናንና እንደዚሁም ግብዣ የተደረገላቸው አገልጋዮችን ጨምሮ በዚህ ስፍራ ተገኝተው መርሃ ግብሩን አከናውነዋል። በመርሃ ግብሩ እንግዲህ በጠቀስኳቸው የአገልግሎት ዘርፎች የኢየሱስ ክርስቶስ ስቅለትን የሚያስታውሱ የሚያመለክቱ ቃለ እግዚአብሔር መዝሙርና ጸሎት እንደዚሁም ለሕዝቡ የቀረበበት መርሃ ግብር ነው። በዚህ መርሃ ግብር ላይ ኢየሱስ ክርስቶስ ለሰው ልጆች የከፈለበት ዋጋ በስፋት የተነሳበት ነው። በዚህም ደግሞ ሕዝብ ክርስቲያኑ የወንጌል አማኙ ደግሞ ከዚህ በመማር ሌሎች የመኖርን ትሕትናን ፍቅርን መማር እንዳለባቸውና እንደዚሁም ደግሞ የጽድቅን መንገድ መምረጥ እንዳለባቸውም ተነስተዋል ማለት ነው። በአጠቃላይ የነበረው መርሃ ግብር እንግዲህ አራት ሰዓት አካባቢ ነው የጀመረው፣ አሁን ተጠናቋል። በዚህ አጠገቤ ደግሞ አቡ ታዬ ይገኛሉ። አቡ ታዬ የአዲስ አበባ መካነ ኢየሱስ ፕሬዚዳንት ናቸው። ከእሳቸው ጋር አነስተኛ ቆይታ አድርጋለሁ። አቡ ታዬ ስለ ጊዜዎት ከልብ አድርጌ አመሰግናለሁ። ዛሬ በዚህ በአምስት ኪሎ መካነ ኢየሱስ የነበረው የኢየሱስ ክርስቶስ የስቅለት በዓል መታሰቢያ በዓል አጠቃላይ ድባቡ ምን ይመስል ነበረ? እንደዚሁም ደግሞ የወንጌል አማኞስ ያለበት ትህትና ፍቅር ምንድነው መማር ያለበት? አሁን እንደተናገርከው የጌታችን የመድኃኒታችን የኢየሱስ ክርስቶስ የስቅለት በዓል በአዲስ አበባ ወንጌላዊት ቤተ ክርስቲያን መካን ኢየሱስ ተከብሯል እና የእግዚአብሔርን ቃል በማንበብ፣ በጸሎት፣ በመዝሙር ይህን በተመለከተ በጽሞና መንፈስ ሆነን እኛ ከዚህ ምንድን ነው የምንማረው በሚል ሐሳብ የጌታ የኢየሱስ ክርስቶስ ተከታዮች እስከሆን ድረስ አጠገባችን ላለው ለወንድማችን ለእህታችን ሊኖረን የሚገባው መልካም አስተሳሰብ ልክ ኢየሱስ ክርስቶስ ሊያስብ እንደሚችለው ወይም ኢየሱስ ክርስቶስ በዚህ ዘመን ቢኖር ሊያረገው የሚችለውን ነገር ከእኛ እንደሚጠበቅ ይሄንን እያሰብን ነበርና የተከፈለው ዋጋ እኛን ለማዳን እሱ ጻድቅ ሆኖ ሳለ ምንም ክፋት ሳይገኝበት ኃጢአት ሳይገኝበት ይህን ሁሉ ዋጋ የከፈለው ስለ እኛ ስለሆነ እኛ ደግሞ የእሱን አርአያ ተከትለን መልካም ነገሮችን አጠገባችን ላለው ለወንድማችን ለእህታችን ማድረግ እንዳለብን እርስ በርሳችንም ባለን ሁኔታ ደግሞ ያዘንበት ሰው ቢኖር ይቅርታ መስጠትና መቀበል ይሄ አንደኛው ዋና ነገር እንደሆነ አውቀን አጠገባችን ላለው ሰው ፍቅርን ማሳየት እንዳለብንና ይህን የመሳሰሉን ነገሮች በእግዚአብሔር ቃል ስንመከር ቆይተናል። አቡታዬ ስለ መረጃውና ስለ ማብራሪያው ከልብ አድርጌ አመሰግናለሁ። ውድ ተመልካቾቻችን እንግዲህ እንደ ተመለከታችሁት በአምስት ኪሎ ማህበረ ምእመናን መካነ ኢየሱስ የነበረን ቆይታ ይህን ይመስል ነበር። በተነሳው በመርሃ ግብሩ ላይ በተለይም ደግሞ ኢየሱስ ክርስቶስ ዛሬ መሰቀሉ በህዝብ ክርስቲያኑ የሚያሳዝን ታሪክ ቢሆንም ግን ኢየሱስ ክርስቶስ በሶስተኛው ቀን ሞትን ድል አድርጎ መነሳቱም ተነስቷል። በዚህም ደግሞ ህዝብ ክርስቲያኑ በተለያዩ ሁኔታ ውስጥ ቢሆንም እንኳን ድል መንሳትን ከዚህ መማር እንዳለበትም የተነሳበት መርሃ ግብር ማለት ይቻላል። አመሰግናለሁ። እናመሰግናለን። እድሉ መልካም ጊዜ የኢየሱስ ክርስቶስ ስቅለት በኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ አምስት ኪሎ ማህበረ ምእመናን በምን መልኩ ታስበዋል የሚለውን ደግሞ ከተከታዩ ተንቀሳቃሽ ምስል እንመልከት።